ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ የካቲት 29 ወይም ማርች 8 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት የጠየቅን፣ ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ና ሼር እንዳይረሳ እያልን ወደ መረጃዎቹ እንለፍ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 152 ብር ከ42 ሳንቲም እየተመነዘረ ይገኛል። የአሜሪካን ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 130 ብር ገዝቶ 132 ብር ከ60 ሳንቲም እየሸጠ ነው። በንግድ ባንክ 124 ብር ተገዝቶ 126 ብር ከ46 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 164 ብር ከ73 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 142 ብር ከ11 ሳንቲም ገዝቶ 144 ብር ከ96 ሳንቲም እየሸጠ ነው። በንግድ ባንክ 129 ብር ከ04 ሳንቲም ገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 172 ብር ከ76 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 145 ብር 19 ሳንቲም ገዝቶ 148 ብር 10 ሳንቲም እየሸጠ ነው። በንግድ ባንክ 136 ብር 05 ሳንቲም ገዝቶ 138 ብር 77 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 106 ብር 54 ሳንቲም እየተመነዘረ ነው። የካናዳ ዶላርን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 በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 17 ብር ከ69 ሳንቲም ገዝቶ 18 ብር ከ04 ሳንቲም እየሸጠ ነው። በንግድ ባንክ 16 ብር ከ67 ሳንቲም ገዝቶ 17 ብር በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 196 ብር ከ43 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 164 ብር 50 165 ብር 20 ሳንቲም ገዝቶ 168 ብር 51 ሳንቲም እየሸጠ ይገኛል። በንግድ ባንክ 152 ብር 78 ሳንቲም ገዝቶ 155 ብር 83 ሳንቲም በመሸጥ ላይ ነው። አንድ የኩዌት ዲናር በጥቁር ገበያ 494 ብር ከአርባ 494 ብር ከ61 ሳንቲም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 በጥቁር ገበያ አራት ብር ከ17 ሳንቲም በመመንዘር ላይ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር እየተመነዘረ ነው። የዛሬው የጥቁር ገበያ እንዲሁም የባንኮች የምንዛሬ ተመንን ይመስላል። እስከ መጨረሻው ድረስ እየተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን እያቀረብን ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሐሳብ አስተያየቶን ኮሜንት ላይ፣ ቪዲዮን ላይክና ሼር እንዳይረሳ። በዚያ በቃን። መልካም ጊዜ፣ መልካም ቀን